እንኳን በደህና መጣችሁ። ዛሬም የምንመለከተው አንድ በጣም አስገራሚ ጽሑፍ ነው። ጻድቁ ጠበቃና ብቸኛው መካከለኛ ይላል። እና ዋናው ጥያቄው ኢየሱስን ጠበቃ ስንል ምን ማለታችን ነው? በላሁት ደረጃ ወይም በነገር መለኮት ደረጃ ትርጉሙ ምንድን ነው? ሁሌም የምንሰማው ቃል ነው። ግን ይሄ ጽሑፍ የሚሰጥን ምሳሌ በጣም ግልጽ እና ምናልባትም ትንሽ ልየት ያለ ነው። በጣም የሚጠቀመው የፍርድ ቤት መዋቅር ነው። የፍርድ ቤት። አዎ። እና የሀሳቡን ለመረዳት በጣም ነው የሚረዳው፣ ምክንያቱም ያው ፍርድ ቤት ሁላችንም የምናውቀው ስርዓት ነው። ዳን ያለ ተከሳሽ፣ ከሳሽ እና ጠበቃ እና ጠበቃ ጽሑፉ እነዚህን ሚናዎች በመጠቀም ነው የሰማያዊን ድራማ የሚያሳየን፣ እና የእያንዳንዱን ሚና ማን እንደሚወክል ስንመለከት የሀሳቡ ክብደት በጣም ይጨመራል። እሺ፣ እንግዲያው እስኪ ይሄን የፍርድ ቤት ጉዳይን ከፍተው ማንኛውም ፍርድ ቤት ዳኛ አለው። በዚህ ታላቅ ፍርድ ቤት ውስጥ በዳኛው ወንበር ላይ የተቀመጠው ማን ነው? በቀረበው ጽሑፍ መሠረት ዳኛው የእግዚአብሔር አብ ነው። እግዚአብሔር አብ አዎ። ይህንን ለማረጋገጥ ደግሞ ጽሑፉ ሁለት ጥቅሶችን ይጠቀማል። አንደኛው ከዕብራውያን መጽሐፍ ነው። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ይላል። የሁሉም ዳኛ የሚለው ቃል ራሱ በጣም ኃይል አለው። በጣም ከሱ በላይ ሌላ ይግባኝ የለም ማለት ነው። የመጨረሻው ሥልጣን እሱ ነው። እኔ ግን ሳስበው ዳኛ የሚለው ቃል ብዙ ጊዜ ፍርሃትን የሚያመጣል። እውነት ነው። ያንን ስሜት እግዚአብሔር ደግሞ አፍቃሪ አባት ነው ከሚለው ሐሳብ ጋር ጽሑፉ እንዴት ነው የሚያስታርቀው? ጥሩ ጥያቄ ነው። በቀጥታ ባይመልሰውም የሚሰጠን አጠቃላይ ምስል መልሳለሁ። ፍትሕ የፍቅር አንዱ ገጽታ ነው ማለት ነው። እግዚአብሔር ፍጹም ፍታዊ ባይሆን ኖሮ ፍቅሩ ትርጉም ያጣ ነበር። እና ሁለተኛው ጥቅስ ደግሞ ከዘዳገም የተወሰደው እግዚአብሔር ለሕዝቡ ይፈርዳል የሚለው ነው። ለራሱ ሕዝብ? አዎ፣ ይህም የሚያሳየው ዳኝነቱ ከሩቅ ሆኖ የሚመለከተው ሳይሆን ከራሱ ሕዝቡ ጋር የተቆራኘ መሆኑን ነው። በጣም ግልጽ ነው። ስለዚህ ዳኛው እግዚአብሔር ከሆነ በተከሳሽ ሳጥን ውስጥ የቆመው ማን ነው እ ይህ ሁላችንንም ይመለከታል። ያልከው ልክ ነው። ሁላችንም ነን ማለት ነው። አዎ፣ ተከሳሹ ሰብአዊነት ወይም በቀጥታ ስንናገር እኛ ነን። እሺ ጽሑፉ ደግሞ የተከሳሹን ሁኔታ ለማስረዳት የሚጠቀመው ዕዳ የሚል ቃል ነው። ዕዳ ከኃጢአት በተለየ መልኩ አዎ፣ ክሱ ሕግን መተላለፍ ብቻ ሳይሆን ልንከፍለው የሚገባን ግን ያልከፈልነው ዕዳ እንዳለብን ነው የሚያሳየው። ይህ የዕዳ ሐሳብ ከየት የመጣ ነው? ጽሑፉ ከጌታ ጸሎት ጋር ነው የሚያያይዘው። ማቴዎስ ወንጌል ላይ በደላችንን ይቅር በለን የሚለው ጸሎት። አዎ በአንዳንድ ጥንታዊ ትርጉሞችን ፎርጊቫስ አወር ዴትስ ወይም እዳችንን ይቅር በለን ተብሎ ነው የተቀመጠው። ገቦኛል እና እዳ የሚለው ቃል መስጠት ሲገባን ያልሰጠነው የሞራል እና የመንፈሳዊ ጉድለት እንዳለብን ያሳያል። ስለዚህ እያልከፈልነውን እዳ አለብን ተብለን ነው የምንከሰሰው። በትክክል። እሺ፣ ዳኛ አለ፣ እዳ ያለበት ተከሳሽም አለ። አሁን ወደ ክሱ ንምጣ። ከሳሹ ማን ነው? እዚህ ላይ ነው እንግዲህ ጽሑፉ በጣም አስገራሚ መታጠፊያ የሚያደርገው አንድ አይደለም ማለት ነው። በፍጹም ሁለት ከሳሾችን ነው የሚጠቅሰው። የመጀመሪያው ምናልባት ብዙዎቻችን የምንገምተው ነው፣ ሰይጣን። ሰይጣን ያው መጽሐፍ ቅዱስ የወንድሞቻችን ከሳሽ ስለሚለው የእሱ ሚና ግልጽ ነው። እሺ ሁለተኛው ከሳሽ ማን ነው? ሁለተኛው ከሳሽ ግን ፈጽሞ ያልተጠበቀ ሊሆን ይችላል። ጽሑፉ እንደሚለው ሁለተኛው ከሳሽ ሕግ ራፉ ነው። ሕግ ራሱ እንዴት ሊሆን ይችላል? ሕግ እኮ መምሪያ ሊሆንን ትክክሉን ሊያሳየን የተሰጠ ነገር አይደለም ወይ? እና ይሄ የጽሑፉ እምብርት ከሆኑት ሀሳቦች አንዱ ነው። ህግ ልክ እንደ መስታወት ነው ይላል። መስታወት? አዎ። መስታወት ፊት ላይ ያለውን ቆሻሻ ያሳይሃል እንጂ አያጽዳልህም። ልክ ነው። በተመሳሳይ መልኩ ህግ ፍጹም የሆነውን የእግዚአብሔርን መስፈርት ያሳየናል። እንደዚህ ሁን ይላል። እኛ ደግሞ ያንን ማሟላት አንችልም ስለማንችል ህጉ ራሱ የጉድለታችን ህያው ምስክር እና የክሳችን መሰረት ይሆናል የአንዳንዱ የህጉ አንቀጽ የን አላደረክም ያለ ይከስሰናል ይህ ማለት እኮ የራሳችን ህሊና ብቻ ሳይሆን ትክክለኛውን መንገድ ያሳየናል ያልነው ሕግ ራሱ ነው ጥፋተኛ ብሎ የሚፈርጅብን በትክክል ስለዚህ ሰይጣን ስሜታዊ ክሶችን ሲያቀርብ ህግ ደግሞ ቀዝቃዛና ሐቅ ላይ የተመሰረተ ክስ ያቀርባል። ሁለቱ በአንድ ላይ ሲነሱ ሁኔታው በጣም ተስፋ አስቆራጭ ነው። በጣም ፍጹም የሆነ ዳኛ፣ ዕዳ ያለበት ተከሳሽ፣ እነ ሁለት ማያዳግሙ ከሳሾች ለተከሳሹ ምንም አይነት የማምለጫ ቀዳዳ ያለ አይመስል። ልክ ነህ። እናም ሁኔታው ሙሉ በሙሉ ተስፋ አስቆራጭ በሚመስልበት ቅጽበት ነው ጽሑፉ በአብ ዘንድ ጠበቃ አለን የሚለውን ሀሳብ የሚያሳወቀው። ጠበቃው እዚህ ጋር ነው የሚገባው። አዎ ስሙም ኢየሱስ ክርስቶስ ነው። ጽሑፉ ዝም ብሎ ጠበቃ ብቻ አይልም። የጠበቃውን ብቃት ለማረጋገጥ ጻድቅ ነው ይላል። አዎ፣ የጻድቅ የሚለው ቃል በዚህ የሕግ ምሳሌ ውስጥ ምን ያህል ክብደት አለው? እጅግ በጣም ትልቅ ክብደት አለው። በምድራዊ ፍርድ ቤት የአንድ ጠበቃ ስኬት በሕጉ እውቀቱ ላይ ነው የሚመሰረተው። እውነት ነው። እዚህ ሰማያዊ ፍርድ ቤት ግን የጠበቃው ብቃት የሚለቀው በራሱ ማንነቱ ነው። ጻድቅ መሆኑ ማለት እሱ ራሱ ከሳሾቹ ሰይጣንና ሕግ ሊያቀርቡበት የሚችሉት ምንም አይነት ክስ የሌለበት መሆኑን ያሳያል። ስለዚህ ጠበቃው ራሱ በሕጉ ፊት ንጹሕ ስለሆነ ነው ሌሎችን መከላከል የሚችለው። በትክክል ከሳሹ ሕግ በእርሱ ላይ ምንም አይነት ክስ ሊመሠረት አይችልም። እሺ፣ በተጨማሪም ጽሑፉ የዚህን ሚና ብቸኛነት ላይ ትልቅ ትኩረት ይሰጣል። ኢየሱስ ብቸኛው ጠበቃችን እንደሆነ ይገልጻል። አዎ ብቸኛው ሲል ምን ለማለት ፈልጎ ነው? ሌሎች ሊረዱን አይችሉም ማለት ነው ጽሑፉ ይህንን በጣም ግልጽ በሆነ ቋንቋ ያስቀምጠዋል። የጥብቅና አገልግሎቱ በወኪል፣ በምክትል ወይም በመላእክት አደለም ይላል። ማለት ማለት በእኛና በአብ መካከል ሌላ ሶስተኛ ወገን ጣልቃ አይገባም ማለት ነው። ግንኙነቱ ቀጥተኛና ግላዊ ነው። ይህ ማለት የጥብቅናው አገልግሎት ሕጋዊ ውክልና ብቻ ሳይሆን በጣም ፐርሰናል ነው ማለት ነው። አዎ ነጥቡ ሙሉ በሙሉ ይሄ ነው። የህግ ውክልና ብቻ አይደለም። እርሱ ጉዳያችንን የሚያውቀው የክስ መዝገቡን አንብቦ አይደለም፤ እኛን ወክሎ የሚቆመው ዋንለታችንን ጠንቅቆ በማወቅ ነው። እሺ፣ እንግዲህ አጠቃላይ ምስሉን በድጋሜ ንየው። ዳኛው እግዚአብሔር አብ ነው፤ ከሳሾቹ ሰይጣንና ህግ ናቸው፤ ተከሳሹ ዕዳ ያለበት ሰብአዊነት ነው፤ ጠበቃው ደግሞ ጻድቁና ብቸኛው ኢየሱስ ክርስቶስ ነው። አዎ እንዲህ አይነት ኃይለኛ ጠበቃ ባለበት የፍርድ ሂደት ውጤቱ ምንድን ነው? በጽሑፉ መሠረት ውጤቱ በአንድ ቃል ይገለጻል። ነጻነት። ነጻነት በክርስቶስ ነጻነትን አግኝተናል ይላል። ይሄ ማለት ደግሞ ጠበቃው በክርክሩ ስላሸነፈ አይደለም። አደለም። ይልቁንም በእኛ ላይ የቀረበው የዕዳ ክስ በጠበቃችን አማካኝነት ሙሉ በሙሉ ስለተከፈለ ነው። ስለዚህ ዳኛው የዕዳ ክፋያውን ተመልክቶ ነው ክሱ ተዘግቷል የሚለው በትክክል ተከሳሹ ነፃ ነው የሚል ፍርድ ይሰጣል። ጥፉ ከዚያም አንድ አጽንዖት የሚሰጥ ጥያቄ ይጠይቃል፣ ነፃነታችንን ማን ሊቃወም ይችላል? ይላል መልሱንም ራሱ ይመልሳል፣ ማንም። ይህም ማለት የዳኛ ውሳኔ የመጨረሻ ናም የማይለወጥ ነው ማለት ነው። ከሳሾቹ ይግባኝ ሊሉበት አይችሉም። ክሱ ለአንዴና ለመጨረሻ ጊዜ ተዘግቷል ማለት ነው። ተዘግቷል። ስለዚህ ክሱ ተዘግቶ ነፃነት ተፈርዷል። ነገር ግን ይህ ፍርድ መከበሩን ማን ያረጋግጣል? በምድራዊ ፍርድ ቤቶች እንኳን ፍርድ ከተሰጠ በኋላ የህግ አስከባሪ አካል ያስፈልጋል። እዚስ? አዎ፣ ጽሁፉ ይህንን የህግ ምሳሌ እስከ መጨረሻው ያሟላል። የህግ አስከባሪው ሚና ለመንፈስ ቅዱስ ተሰጥቷል ይላል። ለመንፈስ ቅዱስ። ይህ ማለት አብ ዳኛ ሆኖ የነጻነት ውሳኔ ይሰጣል፣ ወልድ ጠበቃ ሆኖ ያንን ነጻነት ያስገኛል። ከዚያም መንፈስ ቅዱስ ያ የተፈረደለን ነጻነት በሕይወታችን ውስጥ እውንና እንዲጠበቅ የማድረግን ስራ ይሠራል። ስለዚህ ስላሴ በሙሉ በዚህ የድነት ሂደት ውስጥ የየራሳቸው ሚና አላቸው ማለት ነው። ፍርድ፣ ጥብቅና እና የፍርድ ማስከበር። ልክ ነህ። ስርዓቱ በጣም የተሟላ ነው። እሺ፣ ጠበቃው የህግ ችግሩን ፈትቶታል። ጉዳዩ ግን የህግ ብቻ አልነበረም። የተበጠሰ ግንኙነትም ነበር። አብል ጥሩ አርጋ ያስቀምጠኋል። ሽግግሩ በጣም ወሳኝ ነው። የጠበቃው ሚና የህግ ችግርን በመፍጣት ላይ ነው የሚያተኩረው የኃጢአትን ክስ። ነገር ግን የሰው ልጅ ችግር የህግ ብቻ ሳይሆን ከግንኙነትም ጭምር ነው በፈጣሪና በፍጡር መካከል የነበረው ግንኙነት ተበጥሷል። ስለዚህ ድልድይ ያስፈልጋል። መካከለኛ ወይም ድልድይ ያስፈልጋል። እናም ጽሑፉ ጠበቃው ራሱ ይህንን ሚና እንደሚወጣ ያሳያል። ለዚህም አንደኛ ጢሞቴዎስ ሁለት ኖክታ አምስትን ነው የሚጠቀሰው። አዎ ጥቅሱ አንድ እግዚአብሔር አለና፣ በእግዚአብሔርና በሰውም መካከል ያለው መካከለኛውም ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ጠበቃው ራሱ መካከለኛው ነው። በትክክል ክሱን የተከራከረው አካል አሁን ደግሞ በሁለቱ ወገኖች መካከል ቆሞ ሰላምን ያምጣ። የሕግ እንቅፋቱ ሲነሳ የግንኙነት መንገዱን ይከፍታል ማለት ነው። ልክ እንደዛ እና ልክ እንደ ጠበቀው መካከለኛውም አንድ ወይም ብቸኛ መሆኑ በድጋሚ ተገልጿል። ሌላ ድልድጅ የለም። ጥቅሱ ላይ ሌላ ትኩረቴን የሳበ ነገር አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ሰው የሆነ የሚለው ለምን እንዲጎላ? ይህ እጅግ በጣም አስፈላጊ ነጥብ ነው። መካከለኛ ለመሆን የሁለቱንም ወገኖች በሚገባ መወከል መቻል አለበት። እውነት ነው። ኢየሱስ ፍጹም አምላክ በመሆኑ የእግዚአብሔርን ወገን በሚገባ ይወክላል። በተመሳሳይ ጊዜ ደግሞ ፍጹም ሰው የሆነ በመሆኑ የሰውን ልጅ ወገን በሚገባ ይወክላል። የእኛን ካካም ፈተናና ስቃይ ጠንቅቆ ያውቃል። ስለዚህ በሰብአዊነቱ እኛን ሊረዳን፣ በመለኮትነቱ ደግሞ ወደ እግዚአብሔር ሊያቀርበን ይችላል። ፍጹም ትክክል። መካከለኛ ማለት የሁለቱንም ወገኖች እጅ ይዞ የሚያስታርቅ ነው። በአንድ እጁ የእኛን የሰብአዊነት እጅ ሲይዝ በሌላ እጅ ደግሞ የአብን መለኮታዊ እጅ ይዛል። እንግዲያው ይህን ሁሉ ሰፊ ሐሳብ ስናጠቃልለው ጽሑፉ አንድን ዋና የላሁት ጽንሰ ሐሳብ ለማብራራት በጣም ኃይለኛ የሕግ ምሳሌን ተጠቅሟል። አዎ በዚህ የፍርድ ቤት ድራማ ውስጥ እግዚአብሔር እንደ ዳኛ፣ ሰብአዊነት እንደ ተከሳሽ፣ እንዲሁም ሰይጣንና ሕግ ራሱ እንደ ከሳሽ ሆኖ ቀርበዋል። ወደዚህ አስፈሪ የፍርድ አደባባይ ደግሞ ኢየሱስ እንደ ብቸኛና ጻድቅ ጠበቃ ገብቶ የነጻነት ፍርድን ያስገኛል። ይህ ፍርድ ደግሞ በመንፈስ ቅዱስ አማካኝነት ይከበራል፣ ይጠበቃል። ከዚያም አልፎ ይሄው ጠበቃ ሰብአዊነትን ከእግዚአብሔር ጋር የሚያገናኝ ብቸኛ መካከለኛ ሆኖ ያገለግላል። ከክስ እስከ እርቅ ድረስ ያለውን ሂደት በሙሉ ይሸፈናል። ሙሉ የሆነ ስርዓት ማለት ነው። አዎ በጣም የከደራጀና አመክንዮአዊ እይታን ያቀርባል። ነገር ግን ይህ ትንታኔ አንድ ሊታሰበት የሚገባ ጥያቄ ያስነሳል። እሱም ምንድን ነው? ጽሑፉ በክስና በጥብቅና ህጋዊ ማዕቀፍ ላይ በስፋት አተኩሯል። እናም ህግ ራሱ ከሳሽ ሊሆን እንደሚችል ተመልከተናል። ይህ እንግዲህ አንድ ጥያቄ እንድናነሳ ያደርገናል። ህግ የተሰጠው ለመልካም ሆኖ ሳለ የክስ ምንጭ ሊሆን የሚችል ከሆነ በዚህ የላሆት ስርዓት ውስጥ በህግጋትና በጸጋ መካከል ስላለው ግንኙነት ምን እንድምታ ይሰጠናል? ፍጹም በሆነው ህግ ፊት መውደቅ አይቀይሬ ከሆነ የጸጋ አስፈላጊነት ምን ያህል ጥልቅና ከህግ በላይ የሆነ ኃይል እንዳለው ያሳየናል። ይህን ሊታሰብበት የሚቀባ ነጥብና